ሰላም ሰላም፣ የወጥቅ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለሁ የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲሱ ሰው ወደ እግዚአብሔር ቤተሰቦች እንግዲህ ከዚህ በፊት እንደተናገርኩት የስደት ጥግ እንግዲህ ወደ ህይወት ጥግ ተላልፏል። ያም የሆነው እንግዲህ ያሳለፈኝ እግዚአብሔር ስለሆነ የእሱን ክብር ደብቄ የራሴን ታሪክ ማውራት ስላልነበረብኝ ነው። እና እንግዲህ ከዚህ በፊት በተደጋጋሚ ተናግሬያለሁ። እንኳን ወደ ቻናላችን በሰላም መጣችሁ ላለው እንግዲህ ለዚህ ቻናል አዲስ የሆናችሁ ጌታ አዲስ ሰው ባላለው ከመርካቶ አውቶቡስ ተራ እስከ ካልጋሪ ካናዳ ድረስ ያለውን ታሪኬን አልፎ አልፎ ነው በዚህ ቻናል የምናገረው፣ ግን ዋናውን ብዙ የምናገረው በኢየሱስ ክርስቶስ የፍቅር ንጉስ ቻናል ላይ ነው እና በዛ ቻናል ላይ እንድትከታተሉ ጋብዛቸዋለሁ። እንግዲህ ዛሬ ደግሞ በዚህ ቻናል ላይ እንግዲህ የህይወት ገጠመኝ ስለሆኑ ስለሆነ አንዳንድ ነገሮችን ፒክ ያደረኩኝ አሜሪካም ካናዳም በተጓዝኩባቸው ቦታዎች የሚያስገርሙና ምናልባት ለሚቀጥለው ትውልድ ጥሩ ትምህርት ይሰጣሉ ብዬ ማስባቸውን ራንደምሊ ያነሳው እንትን አደርጋለሁ ዛሬ ወደ ሜክሲኮ ስገባ፣ ከጓቲማላ ታፓቹላ የሚባል ቦታ ላይ ነው የነበርኩት ማለት ነው። ታፓቹላ እንግዲህ ወደ አሜሪካ የገቡ በእኔ ሰዓት የገቡ ሰዎች አስታውሱታል ብዬ አስባለሁ። እና በጓቲማላ እና በሜክሲኮ ቦርደር ላይ ማለት ወሰን ላይ ያለ ከተማ ነው። እና እዛ እንደገባችሁ የዩኤን ኦፊስ አለው፣ እዛ ማለት ነው እና ዲቴንሽን ሴንተር ማለት ነው። እና የሜክሲኮም ነው ግን ዩኤንም አለ እዛ እና እዛ ዲቴንሽን ሴንተር ውስጥ ነው የምትገቡት ማለት ነው። እና ዲቴንሽን ሴንተሩ ላይክ ጄል በሉት። እንግዲህ ይሄ የምታዩት ካርታ እንግዲህ ከጓቲማላ ወደ ሜክሲኮ የሚገባውን እንትን ነው የሚያሳያችው። እና ይህንን ቪዲዮ ያገኘሁት ያለፈ ነው፣ በጣም ብዙ ጊዜ የቆየ ነው። ከሁለት ዓመት በፊት የነበረ ቪዲዮ ነው። ይሄ አሜሪካን ቦርደር ነው እንግዲህ። እዛ ተፋቹ ላይ ያለው የነበረኝን የስደት እንትን ኤክስፒሪየንስ ለመናገር ነው እንግዲህ። ያው እስር ቤት ነበርኩኝ። ተፓቹላ ብዙዎቹ እንግዲህ ብዙ አይደለም የቆየሁት ኦልሞስት ወደ ሳምንት አካባቢ ነው። ተፓቹላ ምክንያቱም ዩኤን ስላለ እዛ አካባቢ ያለው ኢንፎርሜሽን የዩኤን እና የሜክሲከን ገቨርንመንት አንድ ላይ ሆነው ነው እንትን የሚያደርጉት እና ቦታው እኔ የገባሁበት ጊዜ ጥሩ ጊዜ ነበር ማለት እችላለሁ። እና ለአንድ ሳምንት ያህል ነው የታሰርኩት እና ቦታው ዲቴንሽን ሴንተር ይሉታል፣ ግን ያው እስር ቤት ነው። እስር ቤት ነው እና ብዙ ሰዎች ሆነው እዛ ውስጥ ይታሰራሉ ማለት ነው እና ምንድነው የሚያደርጉት እዛ። እኔ እንግዲህ ይሄንን ታሪክ ስነግራችሁ እንግዲህ በጣም የቆየ ታሪክ ነው የነገርኳቸው። ያለሁት ይሄ ነው ዲቴንሽን ሴንተሩ ተፓችላ ውስጥ ያለው እና እኔ በነበርኩበት ጊዜ በጣም ጥሩ ቦታ ነበረ ማለት እችላለሁ፣ በተለይ ውጭ አካባቢ በኋላ በኋላ ግን በጣም እየተበላሸ በጣም ብዙ ህዝብ እየመጣ ብዙ ተጨናንቋልና ቅድም ያሳየኋችሁ ራሱ ይሄ አሁን በቅርብ ጊዜ የሆነ እንጂ እንደዚህ አይነት ሰው እንደዚህ መንገድ ላይ ምናምን አይተኛም ነበረ እኔ በነበርኩበት ጊዜ ማለት ነው እና ክፍል አለ አንድ ክፍል ውስጥ ቢያንስ አንድ ሀያ ሰዎች ሆነን ነው የምናድር የነበረው ይሄ እንግዲህ ከሁለት ዓመት በኋላ ነው የነበረ ቪዲዮ ነው የማሳያችሁ እና ምን ያህል እንግዲህ አሁን የስደተኛው ቁጥር በጣም እየጨመረ ሄዶ በቃ ከአቅማቸው በላይ ሆኗል። የሆነ ነው እያየሁ ያለሁት ማለት ነው እንግዲህ የምታዩት ነው። እኔ በነበርኩበት ጊዜ ግን እንደዚህ አልነበረም። ትንሽ ጥራት ነበረው። ክፍል ውስጥ ቢያንስ አንድ አስር የምንሆን አንድ ክፍል ውስጥ ነው የምንታሰረው እና የማረሳው ነገር የሚገርማችሁ በተለይ እዚህ ላቲን አሜሪካ ውስጥ ይሄ ትንሽ የካቶሊክ ባህልም ስለሆነ ይሆናል ወይም ሌላ ባህል ስለሆነ አላውቅም። ብቻ ግን ይሄ ትንሽ ወጣ ያለ ነገር አለው። ምን ልፈልጌ ነው? ምን ልፈልጌ ነው? በተለይ እዛ አብረን ስናድር የነበረበት ጊዜ አንዳንዶቹ ከወንድ ጋር መተኛት የሚፈልጉ እንትኖች አሉ። እና በጣም አስፈሪ ነበር፣ በዛ ሰዓት የነበረው ሁኔታ በጣም አስፈሪ ነበር። እና ያው ብሾችም የተወሰኑ አብሾች ነበርን፣ እና በቃ ሌሊት ላይ አንዳንድ ጊዜ ጥሩ ሁኔታ እናይም ነበር። እና እስር ቤቱ ልክ እንደዚህ ነው፣ በቃ አሁን ልክ እንዳልኳችሁ ይሄ ነው፣ ልክ እንደዚህ ነው፣ የብረት በር አለው ይዘጋል ማለት ነው። በእነዚህ ሁኔታ ነው እንግዲህ ታፓቹላ ስትሄዱ፣ ምናልባት እንግዲህ በዚህ ሁኔታ ነው የነበር ነው ማለት ነው። እና እንደዚህ አይነት ክፍል ይሄ እንግዲህ ሁለት ዓመት በፊት ነው ብያቸዋለሁ። አዲስ አትሊስ ከተበለሻሸ በኋላ ነው ብዙ ነገር። ግን የዛን ጊዜም ቢሆን ብዙ እንትን አደለም፣ ግን እንዳሁኑ ግን አልነበረም። እና እንደዚህ አይነት ክፍል አለ። እዚሁ ክፍል ውስጥ ቢያንስ አንድ አስር ሰዎች እንሆናለን። አስር ወንዶች ነው እንትን እንዳልኳቸው እንግዲህ፣ ማታ ማታ በጣም ችግር ነው። ወንዶች ለወንድ አብረው የሚተኙበት አጋጣሚ ነበረ እንዳልኳቸው። እና ላቲን አሜሪካ ውስጥ በተለይ ይሄ እንትናቸው ባህላቸው በጣም የወጣ ነው። እንደኛ ሀገር አይደለም። ወንድ ለወንድ መሳሳም፣ አብሮ መሄድ፣ መተቃቀፍ፣ መተሻሸት ምናምን በቃ በጣም ኮምን ነው ማለት ይቻላል። እና የራሳቸው ስም ሁላ አላቸው በዛ ሰዓት። እና ይሄ ሁሉ በጣም የሚገርማችሁ እንግዲህ እግዚአብሔር ስላሳልፈኝ ነው። በእውነት እግዚአብሔር ባያሳልፈን ኖሮ የስደት ህይወት በጣም ከባድ ነው። ብዙ ከባድ ብዙ ነገሮችን ነው የምናልፈው። እና ብዙ ሰው እንግዲህ የእኔ ታሪክ የብዙ ሰው ታሪክ ነው ብዬ ነው የማስበው። በተለይ ደግሞ በቦርደር የመጣ ሰው፣ በህጋዊ መንገድ ያልመጣ ሰው ምን ያህል ከባድ እንደሆነ የስደት ጉዞ የሚቀጥለው ትውልድ እንዲያው ስለፈለግኩ ነው። እና ምን እዛ ፕሮሰሱ እንዴት ነበረ? እንደገባችሁ ልክ እንዳልኳችሁ አሁን ይሄ እንደዚህ ነው፣ በቃ እንደዚህ ትገባላችሁ። ይሄ በር ይቆለፋል፣ ማታ ላይ ይቆለፋል። እና ለምሳሌ ምሳ፣ እራት ምናምን ሲሆን ይከፈታል ከዛ ተሰልፈን ነው ምግብ ምሳ ምናምን የምንለው ትንሽ ስነ ስርዓት ነበረው። በዛ ሰዓት አሁን አሁን ያለውን ቪዲዮ ሳየው በጣም ያስደነግጣል። ቅድም እንዳያችሁት እንግዲህ እነዚህ ሰው ውጭ ነው የሚያድረው። ሰው እንደዚህ አልነበረም እኔ በነበርኩበት ጊዜ እና ምን ያህል የኢሚግሬሽን በተለይ የስደተኛ እንትን በቃ እየተበላሸ እንደመጣ ነው አሁን እያየሁት ያለሁት። ና በእኛ ጊዜ እንደዚህ አልነበረም፣ እንደዚህ ውጭ ላይ የሚያድር ሰው አልነበረም። እና አይ ኖ ወይ ወደ እንትኑ ልሰራችሁ ፕሮሰሱም እንደሚያደርጉት እንደገባችሁ እጃችሁን እንሰጣላችሁ። ከሰጣችሁ በኋላ ማንኛውም ኢንፎርሜሽን ይወስዳሉ። ለምንድን ነው የመጣኸው? ከሀገር ወዴት ነው የምትሄደው? ምናምን የሚለውን ጥያቄ ጠይቋቸዋል። የስደተኛ እንትን ክራይቴሪያው የታወቀ ነው። በፖለቲካ ምክንያት ነው ከሀገር የወጣሁት ብላችሁ ነው የምትናገሩት። የኢኮኖሚ ክሪዝን ማንም አይቀበለውም። ስለዚህ የፖለቲካ ሪዝን ሁልጊዜ ያው በዩኤንኤችሲአር ተቀባይነት ስላለው በዛ ነው ሪዝኑ የምታቀርቡት ማለት ነው። ከዛ በኋላ እሱን ካቀረቡም በኋላ እሱ ይጻፋል። እሱ ከተጻፈ በኋላ እኛን ማንነታችንን በደንብ ካረጋገጡ በኋላ ለአንድ ሳምንት ነው እዛ ያስቀመጡን ማለት ነው። ታፓቹላ ታፓቹላ ሜክሲኮ ቦርደር ነው ግን የሜክሲኮ እንትን ነው ግዛት ነው ቦታው እና የሁለቱ የጓቲማላ እና ሜክሲኮ ቦርደር ላይ ነው፣ ወሰን ላይ ነው ያለው። ግን ያው የሚመራው በሜክሲኮ ገቨርንመንት ነው፣ በሜክሲኮ መንግስት ነው። እና ከዚህ በኋላ ምንድነው የሚያደርጉት እነሱ ፕሮሰስ ያደርጉላቸዋል። ፕሮሰስ አድርገው ከዚህ በኋላ ወደ ሜክሲኮ ሲቲ ነው የምትሄዱት ማለት ነው። እና ሜክሲኮ ሲቲ የሚሄደው ሰው ፍቃድ ካልተሰጣችሁ በስተቀር ወደ ሜክሲኮ ሲቲ መግባታቸው እኔ በነበርኩበት ጊዜ ያ ማለት ምን ማለት ነው? ቀጥታ ወደ ሜክሲኮ ሲቲ ምክንያቱም በአውቶቡስ ነው የምትሄዱት እና ገና አሁን እንግዲህ ይሄ ገና የሜክሲኮ የወሰን ከተማ ነው። ልክ እንደ ሞያሌ ማለት ነው፣ እንደ ኢትዮጵያ ሞያሌ ማለት ነው። ስለዚህ ከኢትዮጵያ ሞያሌ ወደ አዲስ አበባ እንደ መግባት ማለት ነው። ስለዚህ እነሱ ወረቀት ካልሰጧችሁ ያንን ወረቀት ዩኤን እና የሜክሲኮ ጋቨርንመንት ካልሰጣችሁ፣ በየእንትኑ ላይ በየኬላው ላይ ፍተሻ አለ። ፍተሻ ስላለ የግድ ያ ወረቀት ካልያዛችሁ መሄድ አትችሉም ማለት ነው። ስለዚህ ከዚህ በኋላ ያለው እንትን የሰውየው እንትን ነው፣ የሰውየው የሚሄደው ሰውዬ ኃላፊነት ነው። እንግዲህ የሜክሲኮን ጋቨርንመንት ኦልሬዲ ወረቀት ይሰጣል። ወረቀት የሚሰጠው ለአንድ ወር ያህል ነው። ስለዚህ ያ ሰውዬ በአንድ ወር ውስጥ ያንን ሜክሲኮ ለቆ መሄድ አለበት። ያልበለዛ ደግሞ ሜክሲኮ ጥገኝነት መጠየቅ አለበት ማለት ነው። ሜክሲኮ ጥገኝነት ካልጠየቀ ግን ዊድን ማንስ ያንን ሀገር መልቀቅ አለበት ማለት ነው። ስለዚህ ብዙዎቻችን የምንመጣው ያው ሜክሲኮን አልፈን ወደ ዩኤስ ለመግባት ነው። ወደ አሜሪካ መግባት ስለሆነ አላማችን፣ ቀጥታ እንደዛ አድርገን ነው የምናልፈው ማለት ነው። ስለዚህ ልክ እዛ ውስጥ እያለን እንግዲህ እንዳልኳቸው ወደ ሳምንት አካባቢ ፕሮሰስ ስላለው ሳምንት አካባቢ የሜክሲኮ እንትኖች አሉ ማለት ነው። እና እኛ ብቻ አይደለንም እንግዲህ ወደ ዩኤስ የሚመጣው ህዝብ ያው ከተለያየ አለም ነው የሚመጣው፣ እና ከአፍሪካ ይመጣል ከኤዥያም፣ ከምናምን። ስለዚህ ሁሉም ሰው አንድ ላይ ሆኖ እዛ ይታሰራል ማለት ነው። እና ስተታሰሩ ያው ሰላም እንትን የለም። ያው ቅድም እንዳልኳችሁ እንግዲህ ትንሽ ወጣ ያለ ብዙ ነገር ታያላችሁ። ስታሰሩ ግን ያው ማለፍ ስላለባችሁ እና እግዚአብሔር ሊያሳልፋችሁ ባሰበበት ቦታ በትግስት ማለፍ እንደሚገባኝ ነው። እኔ በኋላ ዛሬ ላይ ሳስበው ይሄ ሁሉ እኔ ነኝ ወይ ያለፍኩት ነው ምለው። ምክንያቱም እግዚአብሔር ባይደርስ ሊኖሮ ምን እንደማድረግ አላቅም ነበር። ምክንያቱም የሆነ ቦታ ላይ ስታካረግ ነበር ብዬ ነው ማስበው። እና ግን እግዚአብሔር ጥበብ ሲሰጣችሁ በተለይ ከደቡብ አፍሪካ ጀምሮ በቃ የእግዚአብሔር መንፈስ ወደ እኔ እንደመጣ አስዩም አደረግኩኝ። ስለዚህ በደንብ ሁሉ ነገር ኮንፊደንሱ የነበረኝ ኮንፊደንስ የሚገርም ነው። እና ለዚህ ነው ቅድም እንግዲህ ያሳለፍኩትን ኤልሻዳይ ባያሳልፈኝ ኖሮ እግዚአብሔር ባያሳልፈኝ ኖሮ የትም አልደርስም ነበር ግን እሱ ስላሳልፈኝ እንጂ አሁን በዚህ ሰዓት እንግዲህ ማንም የሚያልፍበት ታይም አይደለም። በጣም አደገኛ የሆነ ጊዜ ነው። ብዙ ሰዎች የሚገደሉበት ሰዓት ነው። አሁን የስደተኝነት በቃ ተጥለቅልቋል እና ምን ይውጠኝ ነበር ማለት ነው። እና ግን ይሄ ማለት እንግዲህ እግዚአብሔር ለሁላችንም ነው የሚቆመው ለእኔ ብቻ አይደለም። እና ያሳለፍነው ነገር በእውነት እሱ ነው የሚያሳልፈን፣ እና ካለፍን በኋላ ደግሞ ለእሱ ክብር ይህንን እንድናወራ ነው የሚፈቅድልን ማለት ነው። ለእኔ እንደዚህ ነው የሆነልኝ። ስለዚህ እና እዛ ውስጥ ምንድን ነው የሆነው? የሜክሲኮ እንግዲህ ልክ እስር ቤቱ እንደዚህ ነው ብያቸዋለሁ። ልክ እንደዚህ ነው በቃ አስር ሰው እዚህ ውስጥ ይታሰራል። አስር ሆነን ነው የሚታሰረው እና አንድ ቀን ምን ሆነ መሰላችሁ? እንትን ጠዋት ላይ ነው፣ ወደ ጠዋት አካባቢ ነው እና አላሰብ ነውም የሜክሲኮ በተለይ እነዚህ ኖርዝ አሜሪካን ይሄ የመሬት መንቀጥቀጥ በጣም እንትን ነው ኮመን ነው ለእኛ ደግሞ በጣም አዲስ ነገር ነው። መሬት መንቀጥቀጥ እንግዲህ አሁን አሁን ነው ኢትዮጵያ ውስጥ እንግዲህ የተሰማ ያለው እንጂ በተለይ እኛ አካባቢ አፍሪካ አካባቢ እንደዚህ ዓይነት ነገር አይሰማም። እና ወደ ጠዋት አካባቢ በጣም የሚገርማችሁ ልክ ይሄ ነው ዲቴንሽን ሴንተሩ ልክ እንትን እያለን ልክ ወደ ጠዋት አካባቢ መሬት መንቀጥቀጥ መጣ ማለት ነው። እና መሬት መንቀጥቀጡ ነግራቸዋልችን እንግዲህ ምናልባትም በ2009 ነው። በኢንተርኔት ላይም ገብታችሁ ማየት ትችላላችሁ። እንግዲህ ሬክተር ስኬል የሚሉት አለ። እንግዲህ አንዳንድ ጊዜ ዝም ብሎ ትንሽ ሼክ አድርጎ የሚሄድ ማለት ነው። እና ልክ ሼክ ሲደር ጠዋት ላይ ነው እንግዲህ ወደ ፎር ኦክሎክ ወደ ፋይቭ ኦክሎክ አካባቢ ማለት ነው። እንግዲህ በእኛ በኢትዮጵያ አቆጣጠር ወደ 11 ሰዓት አካባቢ ነው እና ማረሰው አንድ ጊዜ በቃ መሬቱን ትማረግ ሲጀምር ሁላችንም ተነስተናል። ከዛ ተነስተን እንዴት እንውጣ? ኦልሬዲ በሩ ተቆልፏል። እና አንድ ጊዜ ሼክ አደረገን ማለት ነው። ልክ በቃ በጣም አንገጫገጨን ማለት ነው። ከዛ ሁላችንም ተነሳን። ከዛ ክፈት ክፈት ክፈት፣ በርቡ በቀጮህን ማለት ነው። እና ግን ማን ነው የሚከፍትልን? ምክንያቱም እንትኖቹ ራሳቸው ጥለው ወጡ። የሚጠብቁትን ወታደሮቹ እራሳቸው እስር ቤቱን የሚጠብቁት ሁሉ ወጥተዋል። ምክንያቱም ምን እንደተፈጠረ አናውቅም። እና እንዴት እንውጣ? ኦልሬዲ በሩ ብረት አለው እንትን ብሏል። ስለዚህ እዛው ላይ የጮህ ነው ጩኸት መቼም አይረሳኝም። እና በዛን ጊዜ በጣም በሚገርም ሁኔታ በኋላ ላይ ምንድን ነው ምን ተፈጠረ ምናምን ብለን ስንጠይቃቸው በጣም ከፈቱልን። የመሬት መንቀጥቀጥ ነው አሉ እና ለመጀመሪያ ጊዜ እንግዲህ የመሬት መንቀጥቀጥ ለካ መሬትም የሚረደው እንደዚህ ነው። እና ምን እንደምትሆኑ ነው የሚገባ፣ ግራ የሚያጋባችሁ የሆነ ቦታ ላይ ተቀምጣችሁ የሆነ ነገር የሚያወዛውዛችሁ ነው የሚመስለው እንጂ እውነት መሬት እንደዛ ይንቀጠቀጣል በጣም የሚገርም ነው። እና ይሄ ሜክሲኮ እስር ቤት ውስጥ እያለሁ ይሄን የመሬት መንቀጥቀጥ አስታውሳለሁ ማለት ነው እና ሌላው ደግሞ እዛ ሜክሲኮ እስር ቤት ውስጥ በተለይ ምሳ ሰዓት እና ምሳ፣ እራት፣ ቁርስ ምናምን በምንበላበት ሰዓት ላይ ብዙ ጊዜ ግፊያ አለ እና ግፊያው ምንድን ነው? መጀመሪያ አካባቢ ያው ሰዓት አለ። ሰዓቱ ሲያቀርቡ ምግብ ሲቀርብ ምንድን ነው ያደርጉት? የመጀመሪያ አካባቢ ጥሩ ነገር ያገኛል ብዙ ሰው ቶሎ፣ መጀመሪያ አካባቢ ከገባ ማለት ነው በኋላ ላይ ትንሽ ቆይቶ ለሚመጣ ሰው ደግሞ ያኛው እንትን አይልም። ስለዚህ አንድ ሁለት ሶስት ጊዜ እንደዚህ ስንሸወድ ቀድመን መሰለፍ ጀመር ማለት ነው። እና ቀድመን ስንሰለፍ እንግዲህ ግፊያ ምናምን ይኖራል ማለት ነው። እና ግፊያ ምናምን ሲኖር ሰዎቹ በጣም እንትን አደረጉና፣ እንዴ ለምን ደግሞ ትጋፉ? እኛ ሀገር እኮ ሰው ለምግብ አይጋፋም አሉ። እንግዲህ እግዚአብሔር ያሳችሁ ሜክሲኮ ነው እኮ። እኛ ሀገር ሰው ለምግብ አይጋፋም እና እኛ ለምግብ የሚጋፋ ያየ ነው፣ እንትኖች ናቸው እንጂ ሰው ውሾች ናቸው ለምግብ የሚጋፉት ና የሚለውን እሱ መቼም አልረሳውም። እና ስደተኝነት በጣም ከባድ ነው። አንዳንዴ ክብራችሁን ነው የምትጥሉት። ስድብ አለ፣ ይሄ ሁሉ በጣም ውስጣችሁን የሚነካ ብዙ ንግግር አለ። እና አሁን እንግዲህ ሜክሲካኖች እንደዛ ሲሉ በጣም ነው ውስጥ የተነካ የነበረው በዛ ጊዜ ማለት ነው እና በዚህ ሁሉ ግን በጣም የሚገርማችሁ የምናልፍበት የምታልፉበት ይሄ ታሪክ የኔ ብቻ አይደለም። ይሄ ታሪክ የብዙ ስደተኞች ታሪክ ነው። እና እነሱ ላይ እናገሩ ይችላሉ። አንዳንዶቹ ወጥተው ሊናገሩ ይችላሉ። እኔ ደግሞ ይህን የምናገረው ለምንድን ነው? አንደኛ የመጀመሪያው ነገር በዚህ ሁሉ በማንኛውም ነገር በምናልፍበት ነገር ላይ እግዚአብሔር ከኛ ጋር ነው እና አንዳንድ ነገሮች በጣም ይከብዱናል፣ መጀመሪያ አካባቢ ግን፣ በኋላ ላይ አልፎ ደግሞ ስታዩት ደግሞ ትደሰቱበታላችሁ። እና እግዚአብሔርን የምትወዱት መቼ ነው? በእንደዚህ በችግር ስታልፉ ነው። ሰው በችግር ካላለፈ የእግዚአብሔር ቸርነት የእግዚአብሔር ምሕረት ብዙ ሰው አይገባውም። እና እኔ ኢየሱስ ክርስቶስ ምን አይነት ሰውን የሚወድ እውነተኛ አምላክ መሆኑን ያወቅኩት በእንደነዚህ አይነት ህይወት ውስጥ ሳልፍ ነው። በዚህ አይነት ህይወት ውስጥ ስታልፉ እግዚአብሔር ምን ያህል ለሰው ልጆች እንዴት እንደሚራራ ማሰብ ትችላላችሁ ማለት ነው። ስለዚህ በተለይ ደግሞ ኢየሱስ ክርስቶስ ራሱን አሳልፎ ህይወቱን እስከ መስጠት መድረሱ የሚገርም ነገር ነው። ምክንያቱም ለምን እዚህ አካባቢ ላይ ብታዩ ሁሉም የራሱን ነገር ነው። በቃ ሁሉም ለማምለጥ ነው የሚሞክረው እንጂ ማንም ስለማንም ደንታ የለው እና በዚህ ሁሉ በዚህ ሁኔታ ውስጥ ያለው ምክንያቱም ሰዎች የሚነግሯችሁ ለምን ከሀገር ወጣ ነው። ለምን ስደተኛ ማንም አይወድም። የትም ቦታ ሄዳችሁ የትም አይወዳችሁ ማንም፣ ምክንያቱም የእነሱን ሪሶርስ፣ የእነሱን ገንዘብ፣ የእነሱን እንትን እንደምትወስዱባቸው ያሰቡ ነው የሚመጣውት። እና በእርግጥ ተገደው ነው ብዙ ጊዜ የሚያደርጉት። አብዛኛው ነገር ላይ ግን ከልባቸው ነው ወይ ስትሉ፣ አይደለም አይደለም፣ ምክንያቱም ስደተኛን የትም ቦታ ስደተኛ የሚወዱ ማንም የለም ስደተኛን የሚወደው እግዚአብሔር ብቻ ነው። በቃ እኔ ያየሁት ነገር ይሄ ነው። ስለዚህ ነው እግዚአብሔርን ቃል ሰው ማወቅ ካለበት ተሰዶ በጣም ብዙ አይነት መከራ ውስጥ ካየ አንዱም እንግዲህ የሚያይበት መንገዱ ይሄ ነው። በተለይ አንዳንዴ እኛ ቀላል የሚመስለን ብዙ ጊዜ በራሳችን ሀገር ላይ በራሳችን እንትን ላይ ስለሆነ ብዙ ጊዜ ብዙ ነገር ላይ ይሰማን ይችላል። አይኖ ብዙ ሰዎች የሚያልፉበት መጥፎ ነገር ይኖራል፣ አቃለሁ ግን ምንም ይሁን ምን ከሀገራችሁ ወጥታችሁ ግን የምታዩት ነገር በጣም ፔይንፉል። ኢትዮጵያ ውስጥ ሀገራችሁ ውስጥ አትሊስት በራሳችሁ ቋንቋ ተናግራችሁ በቃ ይወጣላችኋል። እንደ መሳደብም ካለባችሁ መጮህም አልቀስም ካለባችሁ ግን ውጪ ሲሆን ግን ሰው በቃ ማንም ማንም ማንንም አይም በቃ ማንም ማንንም አይም አንዳንድ ጊዜ የምትሞቱበትና በቃ እንትን ያሉ ያላችሁበት ቦታ ራሱ የት ጋ ያሰውዬ የት ጋ እንደሞት የት ጋ ምን እንደሆነ እንኳን የማይታወቅበት ሁኔታ ውስጥ ነው። ኢቨን ቤተሰቦቻችሁ እንኳን የማያውቁት ሁኔታ ላይ ነው የምትደርሱት ማለት ነው። ምክንያቱም በተለያየ ሁኔታ ላይ ስናልፍ እያንዳንዱ እንግዲህ ከቤተሰቦቻችን ጋር ኮንታክት እያደረግን አደለም እና እዚያ ቦታ ላይ ብንሞት ምን ስታተስ የለንም ወረቀት የለንም መታወቂያ የለንም ማን ነው ምንድን ነው የሚባል ነገር የለም በቃ ጫካ ውስጥ ሰው ይቀራል በቃ እና እንደዚህ አይነት ህይወት ውስጥ ነው እንደዚህ አይነት ሁኔታ ውስጥ እግዚአብሔር ግን ከእናንተ ጋር ሲሆን በጣም ነው ደስ የሚላችሁ እና ዛሬ ላይ በእውነት እግዚአብሔርን ሞር እንደወደው ኢየሱስ ክርስቶስ በእውነት ለሰው ልጆች እንዴት የሚራራ እውነተኛ አምላክ እንደሆነ ያወቅኩበት የተማርኩበት አጋጣሚ ነው ማለት ነው። እንግዲህ እኔ በስደት ነው የተማርኩት። ሰዎች ደግሞ በተለያየ መንገድ ሰዎች በተለያየ መንገድ የህይወት ጉዞ ስለሆነ ሰዎች በተለያየ መንገድ የእግዚአብሔርን ማኅሪነት ይማሩታል ማለት ነው። ስለዚህ ስለ እግዚአብሔር ስናስብ ኢየሱስ ክርስቶስን ደግሞ እዛ ላይ እናገኘዋለን። ምክንያቱም እግዚአብሔር ለሰው ልጆች መዳን ሲያስብ አንድያ ልጁን ወደ ምድር ላከው ነው የሚለው። ስለዚህ ኢየሱስ ክርስቶስ እኛን ከእንደዚህ አይነት ስቃይ በተለይ ደግሞ ምድር ላይ በጣም የሚገርማችሁ ነገር ይሄ አጭር ጊዜ ነው፣ ሁሉ ነገር አለፈ አለፈና፣ ዛሬ እኔ የተረጋጋ ቦታ ላይ የመጣሁት። የሚገርማችሁ ኢየሱስ ክርስቶስ ሲመጣ ግን እሱ ለዘላለም ህይወት ነው። ብዙዎቻችንን ሊያድን የመጣው እንጂ ለአጭር ጊዜ አለም ለአጭር ጊዜ አይደለም። ስለዚህ በዚህ አጋጣሚ በእውነት ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ፣ በእውነት እንደሱ ያለ እውነተኛ አምላክ የለም እና ለአሁኑ ችግራችሁ ሳይሆን በምድር ለምንኖርበት ችግር ሳይሆን ለዘላለም በገነት ውስጥ እንድንኖር የዘላለም እሳት ውስጥ እንዳንገባ ኢየሱስ ክርስቶስ ነው የመጣው። ስለዚህ ምድር እንኳን ምን ያህል አስቸጋሪ ከሆነ አስቡት። እንግዲህ የገሃንም እሳት ደግሞ ምን ያህል የዘላለም እሳት እንደሆነ፣ ምን ያህል ከባድ እንደሆነ በዚህ አት ሊስት ማወቅ እንችላለን። ምክንያቱም ምድር እንኳን በጣም ከባድ የሚሆንባቸው ብዙ ሰዎች አሉ። ብዙ ሰዎች አለን። ቀላል አለ። ምድር በጣም ከባድ ነው። አንዱ ያገኛል፣ አንዱ ያጣል፣ አንዱ አንደኛውን ይገላል። በእንደዚህ አይነት ሁኔታ ነው እየኖርን ያለ ነው። ሀብታም ሀገሮች ድሃዎችን እንትን እያደረጉ ይኸው፣ ብዙ አይነት ትክክል ያልሆነ ነገር እያየን ነው የምንኖረው ማለት ነው በህይወት ዘመናችን። ስለዚህ ምድር እንደዚህ ክፉ ከሆነ ማን እንግዲህ ለዘላለም ደሞ ያኛው ምን አይነት ጊዜን ለሚጠብቀን አስቡ። እቺ በጣም አጭር ጊዜ የምትባል ነች። እንግዲህ ምድር ጊዜያዊ ህይወታችን ነች። እና ሁሉ ነገር አልፋል። ስለዚህ በዚህ አጋጣሚ በእውነት ኢየሱስ ክርስቶስን አዳኝ አድርጋችሁ አልተቀበላችሁ ኢየሱስ ክርስቶስን አዳኝ አድርጋችሁ ልትቀበሉ ጥሬን አቀርባለሁ። እንግዲህ በሚቀጥለው ደግሞ ሌላ የህይወት ገጠመኞቼን እስከምናገር ድረስ መልካም ጊዜ ይሆንላችሁ ብዬ ሰናበታችኋለሁ። የዚህ ፕሮግራም አዘጋጅ ኬትሻዲሶ ነኝ። መልካም ጊዜ ይሆንላችሁ።